ሰበር ዜና ጠቅላይ ሚኒስትር አብይ አህመድ ከብልጽግና ማዕከላዊ ኮሚቴ አባላት ጋር ስብሰባ ሲቀመጡ የሻቢያ ጦር በአስፈሪ ሁኔታ ወደ ድንበር እየተጠጋ መሆኑን የሚገልጽ ከባድ መረጃ ወጥተዋል። የሻቢያ ጦር በባድመ አቅጣጫ ሜካናዝም ጦሩን በገፍ እያስጠጋ መሆኑ ሲሰማ ከወዲያ ለቭላዲሚር ፑቲን እንደ መርግ የከበደ መርዶ ተሰምተዋል። የራሽያ ከፍተኛ የጦር መኮንን በድንገተኛ ጥቃት መገደላቸው ተሰምተዋል። ይህ በእንዲህ ሳለ ከቻይና ጋር የንግድ ጦርነት ውስጥ ያለው የትራምፕ አስተዳደር በኢትዮጵያ ጥቃት ሊፈጸም ይችላል የሚል ማስጠንቀቂያን ከመሻ አጋርተዋል። ሰላም ወዲ አንድ አፍታ ሚዲያ ቤተሰቦች፣ ከአንድ አፍታ ለምሽቱ የተሰሙ ትኩስ መረጃዎችን አጠናክረናል። ዋና ዋናዎቹን በቅድሚያ እናስደምጣችሁ። የኤርትራ ጦር አዲስ ወታደራዊ እንቅስቃሴ ጀምሯል። ከሰሞኑ በአፈቀላጤው አቶ የማነ በኩል የኢትዮጵያን ባለስልጣናት እብድ ብሎ የተሳደበው ሻቢያ ዛሬ ጠቅላይ ሚኒስትር አብይ አህመድ ስብሰባ በተቀመጡበት ሰራዊቱን በገፍ ወደ ድንበር እያስጠጋ ነው። ወዲህ ደግሞ የሻቢያው አወል ሰይድና የህዋቱ ብርሃነ ገብረ ገርግስ የፓርቲዎቻቸውን የውስጥ ለውስጥ ግንኙነት በአደባባይ ይፋ ለማድረግ እንደተገናኝ ገልጸዋል። በዝርዝር ተሳሙታላችሁ። በሰሜን ሸዋ መራ ቤት የተገደለው ሐኪም ጉዳይ የብዙዎችን ልብ ሰብሯል። ዶክተሩ መኪና ውስጥ በተተኮሰበት ጥይት መገደሉ የተነገረ ሲሆን ዛሬ ቀብር ስነ ስርዓቱ ተፈጽሟል። እንመለስበታለን። የትራምፕ አስተዳደር አዲስ አበባ ላይ ለዜጎቹ ማስጠንቀቂያ ሰጥቷል። ከቻይና ጋር ከባድ የንግድ ጦርነት ውስጥ የሚገኘው የትራምፕ መንግስት ዛሬ በአዲስ አበባ ኤምባሲው በኩል የጥንቃቄ መልእክት ሰዷል። በመልእክቱም በማንኛውም ሰዓት በየትኛውም የኢትዮጵያ ክፍል ጥቃት ሊፈጸም ይችላል ብሏል። እንቃኘዋል። ለ ለቭላዲሚር ፑቲን ዛሬ ጥቁር ምሽት ነው። ከሩሲያ ከፍተኛ ጀነራሎች አንዱ የሆኑት ያሮስላም ሞስካሊክ ሞስኮ ውስጥ መኪና ላይ በተጠመደ ቦምብ ተገድለዋል። ጀነራሉ የተገደሉት ቤት ውስጥ በተሰራ ቦምብ ነው። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች እነዚህንና ሌሎች መረጃዎችን ይዘናል። አሁን ወደ ዝርዝሩ እናመራለን። አብራችሁን ቆዩም በአማራ ክልል ሰሜን ሸዋ የተገደለው ዶክተር ጉዳይ ትኩረት ስቧል። ዶክተሩ በመኪና እየተጓዘ ሳለ በተኩስ መገደሉ ነው የተነገረው። በአማራ ክልል ሰሜን ሸዋ ዞን መራቤቴ ወረዳም በእናት ሆስፒታል የጠቅላላ ሕክምና ሐኪሙ በተተኮሰበት ጥይት መገደሉን የቅርብ ሰዎቹ ለቲክቫህ ኢትዮጵያ ገልጸዋል። ዶክተር ገብረ ሚካኤል ወልደ መላክ ተገደለ የተባለው ቤተሰቦቹን ለመጠየቅ በመኪና እየተጓዘ መራቤቴ አካባቢ መሆኑን ገልጸዋል። ቃላቸውን የሰጡ የሟች ጓደኛም ቤተሰብ ለመጠየቅ እየሄደ ባለበት ነው በጥይት ተመቶ የተገደለው። ትናንት ጠዋት ሶስት ሰዓት ነው የተገደለው ሲሉ ተናግረዋል። ሌሎች የቅርብ ሰዎቹ በበኩላቸውም እናት ሆስፒታል ነበር ተቀጥሮ የሚሰራው፣ መንገድ ላይ መኪና ውስጥ ሆኖ ነው የተተኮሰበት፣ ሰው ሲደርስ ሞቶ ነው የተገኘው ብለዋል። የሙያ አጋሮቹ ህይወት የሚያድን ሐኪም ለዛውን በጥይት እንዴት ሕይወቱ ባጭር እንዲቀጭ ፈረድበታል። እኛም ከፍተኛ ስጋት አለብን ሲሉ ሀዘንና ስጋታቸውን ገልጸዋል። የገዳዮቹ ማንነት እስካሁን እንዳልታወቀም የቀብር ስነ ስርዓቱ የሚፈጸመው ዛሬ እንደሆነ ተመላክተዋል። የተገደለው ዶክተር ገብረ ሚካኤል በ2015 ዓ.ም ምሕረት በወልቂጤ ዩኒቨርሲቲ የተመረቀና ገና ወጣት ሐኪም ነው። የትራምፕ አስተዳደር አዲስ አበባ ላይ ለዜጎቹ ማስጠንቀቂያ ሰጥቷል። ከቻይና ጋር ከባድ የንግድ ጦርነት ውስጥ የሚገኘው የትራምፕ መንግሥት ዛሬ አዲስ አበባ ኤምባሲው በኩል የጥንቃቄ መልእክት ሰዷል። በመልእክቱም በማንኛውም ሰዓት በየትኛውም የኢትዮጵያ ክፍል ጥቃት ሊፈጸም ይችላል ብሏል። የአዲስ አበባው የአሜሪካ ኤምባሲ ዛሬ ከሰዓት በማንኛውም ቦታና ሰዓት ጥቃት ሊፈጸም እንደሚችል አስጠንቅቋል። ኤምባሲው ለአሜሪካ ዜጎች ባወጣው የደህንነት ቅድመ ማስጠንቀቂያ በየትኛውም ቦታና በማንኛውም ጊዜ ጥቃት ሊፈጸም ይችላል ብሏል። ኤምባሲው ያሰራጨው የደህንነት ማስጠንቀቂያ መረጃ ላይ የአሜሪካ ውጭ ጉዳይ ሚኒስትር ሚኒስተር መለያ አርማ በማስፈር ዜጎች ትኩረት እንዲሰጡት አድርጓል። ኤምባሲው የአሜሪካ ዜጎች ለራሳቸውና ለቤተሰቦቻቸው የደህንነት ትኩረት ሰጠው ነገሮችን በአንክሮት እንዲከታተሉ አሳስበዋል። በማንኛውም ቦታና ሰዓት ጥቃት ሊፈጸም ይችላል በሚል ለማስጠንቀቂያው ትኩረት የሰጠው ኤምባሲው የአሜሪካ ዜጎች ማድረግ የሌለባቸውን ጉዳዮች በዝርዝር አስፍረዋል። የአሜሪካ ዜጎችን የጥቃት ተጋላጭነታቸውን ለመቀነስ በማንኛውም ሁኔታ ውስጥ ንቁ እንዲሆኑም አሳስበዋል። አሜሪካ በአዲስ አበባ ኤምባሲዋ በኩል ሰልፎችን፣ ስብሰባዎችና ትልልቅ የህዝብ ስብሰባዎች ባሉበት ቦታም እንዳትገኙ ስትል ጥብቅ ማስጠንቀቂያ ሰጥታለች። ዜጎችን ከማንኛውም የስብሰባ ሁነት ከመታደም እንዲታቀቡ ያሳሰበችም ሲሆን የከተማ ውስጥ መሰባሰቦችና የትራፊክ መጨናነቆች ሁከት ሊያስከትሉ ይችላሉ ብላለች። በማንኛውም አጋጣሚዎችና በድንገት ችግሮች ሊከሰቱ ስለሚችሉ ሁሉም የአሜሪካ ዜጎች በንቃት እንዲንቀሳቀሱ አስጠንቅቃለች። አሜሪካ በማንኛውም ቦታና ጊዜ ጥቃት ሊፈጸም እንደሚችል ጠቅሳም ዜጎቿ የሚያስጠነቀቀችው አሜሪካ ምን ሰምታ ነው የሚለው ጉዳይ የብዙዎች ጥያቄና ስጋት ሁኗል። አሜሪካ መሰል የዜጎች ደህንነት ቅድመ ማስጠንቀቂያ የምታወጣው ስለታሰቡ ጥቃቶች ቀድሞ መረጃ ሲደርሳት መሆኑ ይታወቃል። የአሜሪካ የደህንነት ቅድመ ማስጠንቀቂያ በኢትዮጵያ ውስጥ በቀጣይ ምን ሊከሰት ይችላል ይሆን የሚል ፖለቲካዊ እንድምታ ተሰጥቶታል። አሜሪካ በአማራና ኦሮሚያ ክልሎች የሚካሄዱ የእርስ በርስ ጦርነቶች፣ የትግራይና የኢትዮ ኤርትራ ውጥረቶች በንቃት እንደምትከታተል ይታወቃል። ይሁን እንጂ የአሜሪካ ማስጠንቀቂያ አሳስቦኛል ስትል የነበረው የኢትዮ ኤርትራ ውጥረት ወይን እስከ ሌሎች የጸጥታ ሁኔታ ጋር የተገናኘ ስለመሆኑ በውል የተገለጸ ነገር የለም። የአሜሪካ ማስጠንቀቂያ በማንኛውም ቦታ የጥቃት ስጋት መኖሩን ማመላከቱ ስጋቱን ከፍ አድርጎታል። የኤርትራ ጦሩ አዲስ ወታደራዊ እንቅስቃሴ ጀምሯል። ከሰሞኑ ባፈቀላጤው አቶ የማነ በኩል የኢትዮጵያን ባለስልጣናት እብድ ብሎ የተሳደበው ሻቢያ ዛሬ ጠቅላይ ሚኒስትር አብይ ስብሰባ በተቀመጡበት ሰራዊቱን በገፍ ወደ ድንበር እያስጠጋ ነው። ወዲህ ደግሞ የሻቢያው አወል ሰይድና የሕዋቱ ብርሃነ ገብረ ገርግስ የፓርቲዎቻቸውን የውስጥ ለውስጥ ግንኙነት በአደባባይ ይፋ ለማድረግ እንደተገናኙ ገልጸዋል። ህዋትና ሻቢያ በሚስጥር ጀምረውታል የተባለው ግንኙነታቸው በሚዲያ ፕሮፓጋንዳ ሰራዊታቸው በኩል በይፋ ሲያውጁ የኤርትራ ጦር በድንበር አካባቢ በስፋት እየተንቀሳቀሰ ነው። በኤርትራና ኢትዮጵያ ድንበር ላይ የተገናኙት የሻቢያና ና የህዋታ አፈቀላጤዎች ስለ ግንኙነታቸው ተናግረዋል። የሻቢያው አወል ሰይድና ና የህዋቱ ብርሃነ ገብረ ገርግስ የፓርቲዎቻቸውን የውስጥ ለውስጥ ግንኙነት በአደባባይ ይፋ ለማድረግ እንደተገናኙ ገልጸዋል። ከሻቢያና ህዋት ሰዎች መገናኘት በተጨማሪ የኤርትራ ጦር በስፋት የሰፈረባቸው የጋሻ ባርካ ክልል በርካታ አካባቢዎች ላይ ከወትሮ የተለየ እንቅስቃሴ እየታየ ነው። በሻቢያ በኩል ከባድመ እስከ ዛላንበሳ ፋኞችን ለአስመራ አጓጉዞ ጦሩን በስፋት እያነቃቃ ሰንብቷል። ከባድመ እስከ አዲግራት ጫፍ ዛላምበሳ ድረስ የዘለቀው የሰሞኑ የኤርትራን ጦር የማነቃቃት የሙዚቃ ድግሶች ከወትሮ የተለዩ ናቸው። በትግራይ ኢትዮጵያ ድንበር አካባቢ የሰፈረው በልዩ ሁኔታ የማነቃቃት ፕሮግራም የተዘጋጀለት የሻቢያ ጦር ብዛት ቀላል የሚባል አይደለም። በህዋት በኩል ደግሞ ከዚህ ቀደም የሻቢያ ጦር የተቆጣጠራቸውን የትግራይ መሬቶች ለቆ ይውጣ የሚለውን ውትቦታ ረገብ አድርጎታል። ህዋት አሁን ላይ በተለይም የጌታቸው ረዳን ቡድን ቡድን ከመቀሌ ወደ አዲስ አበባ በኃይል ካባረረ በኋላ በኤርትራ ላይ ያሰማው ስሞታ የለም። በአንጻሩ በአማራ ኃይሎች ተይዞብኛል የሚላቸውን አካባቢዎች የፌዴራል መንግስቱ እንዲያስለቅቅለት መጠየቁን ቀጥሏል። በተለይም ወልቃይትን የነኮሎኔል ደመቀ ዘውዱን አስተዳደርና ጦራቸውን የተከዜን ዘብ የፌዴራል መንግስቱ ሳይውል ሳያድር እንዲያፈርስለት ከሰሞኑ ባወጣው መግለጫ አሳስበዋል። በኤርትራ ድንበር በኩል በሻቢያ ጦር የተያዙ መሬቶችን ለማስመለስ ከመወትወት ይልቅ ስለ መቀሌና አስመራ ግንኙነት በስፋት እየተነገረ ነው። በነጌታቸው በኩል ሲነገር የነበረው የህዋትና የሻቢያ ሰዎች ግንኙነት ከሰሞኑ በአክቲቪስቶቻቸው በኩል ገሃድ ወጥቷል። አወል ሰይድ እና ብርሃነ ገብረ ገርግስ የተገናኙት በኤርትራ ጦር ቁጥጥር ስር በሚገኘው ዛላምበሳ ከሰሜኑ ጦርነት ማብቃት በኋላ በኤርትራ ጦር እጅ ወድቃ የቀረች የትግራይ ኢትዮጵያ ግዛት አካል የነበረች ከተማ ነች። በህዋትና በሻቢያ መካከል የውስጥ ለውስጥ ግንኙነትና ንግግር እንደነበር የህዋቱ ሰው ብርሃነ ሚዲያ ላይ ወጥቶ ተናግረዋል። በውስጥ ለውስጥ ንግግር ከተደረገ በኋላም ግንኙነቱን አደባባይ ለማውጣት ሚዲያ ላይ ባሉ አክቲቪስቶች የህዋቱ ብርሃንና የሻቢያዋ ወልሰይድ መገናኘታቸውን ገልጿል። ከሻቢያና ህወሓት ግንኙነት በላይ ህዝባዊ መቀራረብ ለመፍጠር ሁለቱ የሚዲያ ፕሮፓጋንዲስቶች ዛላንበሳ ላይ መገናኘታቸውን ብርሃን አስታውቋል። ግንኙነቱን በአደባባይ እንዲታወቅ የተደረገው ስለ ሻቢያና ህወሓት ግንኙነት በአደባባይ ሚስጥር በማውጣት ያስቸገሩት ጌታቸው ረዳ ከመቀሌ ከተባረሩ በኋላ ነው። በቀንደኛ አክቲቪስቶቻቸው በኩል ይፋ የወጣው የህወሓትና የሻቢያ ግንኙነት ወዴት ያመራል የሚለው ጉዳይ አሳሳቢ ሆኖ ቀጥሏል። ግንኙነቱ ተጠና ተጠናክሮ ከቀጠለም ከጠቅላይ ሚኒስትር አብይ አህመድ አስተዳደር ጋር ግጭት ውስጥ የሚገቡበት እድል ሰፊ መሆኑን እየተገለጸ ነው። በሞስኮ በመኪና ላይ የተጠመደ ቦምብ ፍንዳታ የሩሲያ ከፍተኛ ወታደራዊ መኮንን ተገደለም። በሞስኮ ክልል በባላሺካ ከተማ በመኪና ላይ የተጠመደ ቦምብ ከፈነዳ በኋላ አንድ ከፍተኛ የሩሲያ ወታደራዊ መኮንን ዛሬ አርብ ዕለት መሞቱን የሩሲያ ዜና ወኪል ማሽና ሾህ ዘግበዋል። ማሽ መኮንኑን የሩሲያ ጦር ኃይሎች አጠቃላይ ሰራተኛ ዋና ኦፕሬሽን ዳይሬክቶሬት ምክትል ኃላፊ የሆኑት ያሮስላቭ ሞስካሊክ እንደሆኑ አስታውቋል። ለግድያው ከባለስልጣናት የተገኘ ይፋዩ ማረጋገጫ የለም። ስለ ግድያው ከባለስልጣናት የተገኘ ይፋዊ ማረጋገጫ የለም። በተጨማሪም ኢላማ ስለሆኑት የጦር መኮንን ማንነት ዝርዝር መረጃ አልተሰጠም። በሌላ በኩል የዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ ከፕሬዚዳንት ፑቲን ጋር እንደሚያደርጉት ከሚጠበቀው ውይይት በፊት ወደ ማዕከላዊ ሞስኮ እያመሩ መሆኑ ተነግሯል። የሩሲያ ውጭ ጉዳይ ሚኒስትር ሰርጊ ላቭሮቭ ሞስኮ የዩክሬንን ጦርነት ለማስቆም ከአሜሪካ ጋር ስምምነት ላይ ለመድረስ ዝግጁ ናት ብለዋል። የዩናይትድ ኪንግደም ጠቅላይ ሚኒስትር ሰር ኪር ስታርመር ከሩሲያ ጋር የሚደረገውን ማንኛ ሁለተኛውም የሰላም ስምምነት ውሎች መወሰን የዩክሬን ነው ብለዋል። ፕሬዚዳንት ዶናልድ ትራምፕ የዩክሬንን አቻቸው ቮለዲሚር ዜለንስኪ ሩሲያ ክሬሚያን እንድትቆጣጠር ዩክሬን ዕውቅና ትሰጥም በማለት የሰላም ድርድሩ ላይ ዜለንስኪ ጉዳት አድርሰዋል ሲሉ ከከሰሱ በኋላ ለንደን ከዩክሬን ጎን ቆማለች። ለዴሊ ቴሌግራፍ ስታር መር እንዳሉት በእነዚህ ጉዳዮች ላይ መወሰን ያለባት ዩክሬን ናት፣ ዩክሬንን ወክለው የሚወስኑት ሌሎች ሰዎች አይደሉም ብለዋል።